አሜሪካ በፈጸመችው አደገኛ ጥቃት በርካታ ኢትዮጵያውያን በዛሬ ሁለት መገደላቸው ተገለጸ። ፑቲን ፈጽሞ አንረሳውም ያሉት ጉዳይ ምንድን ነው? የኢትዮጵያ ንግድ ባንክን በተመለከተ እስከ ዛሬ ድረስ ተሰምቶ የማያውቅ መረጃ ተሰማ። ባንኩ ብዙዎች በዚህ ልክ እስኪነጋገሩበት ድረስ የወሰነው ውሳኔ ምንድን ነው የሚለውን በዝርዝር እንመለከታለን። ከምርጫ ቦርድ ሊሰናበት ሁለት ሳምንታት ብቻ የቀረው ህወሓት ያመረረበትን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 በአዲስ አንመዘገብም ሲል ህወሓት አስታወቀ። ግንቦት አምስት በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታወቀ። ህጋዊ እውቅና ያለመመለስ በፕሪቶሪያ ስምምነቱ ላይ አደገኛ መዘዝ ያስከትላለን ብለዋል። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ ሁለት ሳምንታት የቀሩት ህዝባዊ ወያኔ አርነት ትግራይ ህወሓት በድጋሚ ምንም አይነት ምዝገባ እንደማያካሄድ አ አስታውቋል ፓርቲው ሚያዝያ 16 ቀን 2017 ዓ.ም ባወጣው መግለጫ አደራዳሪዎች አፍሪካ ህብረት ፓናል እና ዓለም አቀፍ ማህበረሰብ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቆ ነበር። በፌዴራል መንግስት እየተደረገ ያለው የፕሪቶሪያ ስምምነትን የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን ያስታወቀው በመግለጫው ፓናሉም የህወሓት ጥጋይ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱን እስከ ቀጣዩ የፓናሉ ስብሰባ ተጠናቆ እንዲቆይም ሀሳብ ሰጥቶበታልን ብሏል። በተያያዘ መረጃ ደግሞ አቶ ጌታቸው ረዳ የራሳቸውን ፓርቲ ለመመስረት በሂደት ላይ መሆናቸውን ትላንት ምሽት ላይ የወጣው መግለጫ ያመላክታል። አሜሪካ በየመን የአፍሪካ ስደተኞች ማቆያ ላይ በፈጸመችው የአየር ድብደባ በርካታ ኢትዮጵያውያንን ጨምሮ ሌሎች ሰዎችም መገደላቸው ተገለጸ። አሜሪካ በሰሜን ምዕራብ የመን የሁቲ ቁጥጥር ስር በሚገኘው የአፍሪካ ስደተኞች ማቆያ ጣቢያ ላይ በፈጸመችው የአየር ጥቃት ኢትዮጵያውያንን ጨምሮ ቢያንስ ስልሳ ስምንት ሰዎች መሞታቸውን የታጣቂ ቡድኑ የቴሌቪዥን ጣቢያ ገለጸ። የሁቲዎች ምሽግ በሆነው በየመን ሳዳ ከተማ ውስጥ በተደረገው ጥቃትም በጎረቤት ሀገር ሳውዲ አረቢያ የስራ እድል ለማግኘት ሲሉ ከኢትዮጵያና ከሌሎች ሀገራት ድንበር አቋርጠው የመጡ አፍሪካውያን ስደተኞች መገደላቸው ነው የተዘገበው። በሳዳ ግዛት የሚገኘው የአፍሪካ ስደተኞች ማቆያ ጣቢያ በቦምብ መመታቱን ተከትሎም ከሟቾች በተጨማሪ አርባ ሰባት ሰዎች መቁሰላቸውም ተነግሯል። ይህንንም ተከትሎ በሕንፃዎች ፍርስራሽ ውስጥ የተሸፈኑ በርካታ አካላትን የሚያሳዩ ምስሎች በቡድኑ ቴሌቪዥን ጣቢያ ላይ ተለቀዋል። ከአሜሪካ ጦር በኩል እስከ ፖለቲካውን የተሰጠ አስተያየት የለም። ነገር ግን የአሜሪካ ማዕከላዊ እዝ ፕሬዚዳንት ዶናልድ ትራምፕ በፈረንጆቹ መጋቢት 15 በውቲዎች ላይ የአየር ዘመቻ እንዲያጠናክሩ ካዘዙ በኋላ ጦሩ ከ800 በላይ የውቲ ኢላማዎችን መምታቱን አስታውቋል። ጥቃቱ የሚሳይልና ሰው አልባ አውሮፕላኖችን የሚቆጣጠሩ ከፍተኛ ባለስልጣናትን ጨምሮ በመቶ የሚቆጠሩ የውቲ ተዋጊዎችና በርካታ የውቲ መሪዎችንም ገድሏል ብሏል። የውቲ ባለስልጣናት በተደረጉት ጥቃቶችም በደርዘን የሚቆጠሩ ንጹሃን ዜጎች መሞታቸውን ቢናገሩም በቡድኑ አባላት ላይ የደረሰው ጉዳት ግን አነስተኛ መሆኑን ጠቁመዋል። በዚህ ወር መጀመሪያ ላይ በሁቲ የሚመራው የጤና ጥበቃ ሚኒስቴር እንዳስታወቀው በቀይ ባህር ዳርቻ በሚገኘው ራሲሳ የነዳጅ ማደያ ጣቢያ ላይ የአሜሪካ ጦር ባደረገው ተከታታይ የአየር ጥቃት በትንሹ 74 ሰዎች ሲገደሉ 171 ሰዎች ቆስለዋል። ባለፈው ወር ትራምፕ በሁቲዎች ቁጥጥር ስር ባሉ ቦታዎች ላይም መጠነ ሰፊ ጥቃት እንዲካሄድ ትዕዛዝ የሰጡ ሲሆን ታጣቂዎቹ ሙሉ በሙሉ ይጠፋል ሲሉ መዛታቸውም ይታወሳል። ከአውሮፓውያኑ ህዳር ወር 2023 ጀምሮ ሁቴዎች በቀይ በቀይ ባህርና በኤደን በሄደን ባህረ ሰላጤ ላይ በሚሳኤል ሰው አልባ አውሮፕላኖችና እና በትንሽ ጀልባዎች በሚያደርሷቸው ጥቃቶችም በደርዘን የሚቆጠሩ የንግድ መርከቦች ኢላማ በማድረግም አውድመዋል። በተጨማሪም ሁለት መርከቦች በማስጠም ሶስተኛውን በቁጥጥር ስር ያዋሉ ሲሆን አራት የበረራ አባላትንም ገድለዋል። በዚህም ሁቴዎች በእስራኤልና በጋዛ ሀማስ መካከል በተደረገው ጦርነት ፍልስጤማውያንን ለመደግ ደገፍ እየሰሩ መሆኑን ያስታወቁ ሲሆን ኢላማ ያደረጉትም የእስራኤል የአሜሪካ ወይም የእንግሊዝ ንብረት የሆኑ መርከቦችን ብቻ ነው ሲሉም ተናግረዋል። ባለፉት አስርት ዓመታት በእርስ በርስ ጦርነት የምትታመሰው የመን ከፍተኛ የሆነ ወድመት በማስተናገድ ላይ ትገኛለች። በዚህም ሁቲዎች የአገሪቱን ሰሜናዊ ምዕራብ ዓለም አቀፍ እውቅና ካለው መንግስት አስለቅቀው የተቆጣጠሩ ሲሆን በአሜሪካ የሚደገፈውና በሳውዲ አረቢያ የሚመራው ጥምር ጦር በሳውዲ በስደት ላይ የሚገኙትን መንግስት ወደ ቦታ ለመመለስ በሚያ አድርገው ጥረት ውስጥም ጣልቃም ገብቷል። በጦርነቱ ከ150 ሺህ በላይ ሰዎችም መገደላቸው የተገለጸ ሲሆን አስከፊ ሰብአዊ ቀውስ ማስከተሉም ተነግሯል። በዚህም አራት ነጥብ ስምንት ሚሊየን ሰዎች ሲፈናቀሉ 19 ሚሊየን አምስት መቶ ሺህ የሚሆኑ የአገሪቱ ዜጎችም እርዳታ እንደሚያስፈልጋቸውም ተመላክቷል። የኢትዮጵያ ንግድ ባንክ ከአለም ባንክ ከፍተኛ የገንዘብ ድጋፍ ሊያገኝ መሆኑ ተሰማ። መንግስታዊው የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከአለም ባንክ ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑ ተጠቆመ። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዘውር እንደሚካተትም ይጠበቃል በማለት ካፒታል ጋዜጣ ዘግቧል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያ ሰፋ ያሉ የኢኮኖሚ ማሻሻያዎችን እንዲደግፍም ያለመ ነው። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትና የቦርድ ስብጥርን ማስተካከል ጨምሮ የተወሰኑ ቅድመ ሁኔታዎችንም አሟልቷል። ይህንን ተከትሎ በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል። ይህም የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠሙትን የፋይናንስ ተግዳሮቶች ለማቃለል ትልቅ እገዛ ያደርጋልም ተብሏል። መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍ እንደሚያደርግም ተገልጿል። ባለሙያዎች ይህ የዓለም ባንክ ድጋፍ የሀገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነም ይስማማሉ። በሩሲያ ክሩስኪ የዩክሬንን ኃይሎች ሽንፈት ላይ የተሳተፉትን የኮሪያ ተዋጊዎች ጀግንነትን ህዝባችን ፈጽሞ አይረሳውም ሲሉ ፕሬዚዳንት ፑቲን ተናገሩ። የኮሪያ ወታደሮች ሩሲያን እንደ አገራቸው በመቁጠር ሀገራችንን ለመከላከል ከጦር ኃይላችን ጎን ለጎን በ መቆም ያሳዩትን ጀግንነትና ወዳጅነት እናከብረዋለን ሲሉ የሩሲያው ፕሬዝደንት ተናግረዋል። የኮሪያ ወታደሮች ኃላፊነታቸውን በክብርና በጀግንነት በመወጣት ዘላለማዊ ታላቅነት ተጎናጽፈዋል ሲሉም ተናግረዋል። የኮሪያ ወዳጆቻችን በትብብር በፍትና በእውነተኛ የወዳጅነት ስሜት በመነጨ መልኩ ኃላፊነታቸውን ተወጥተዋል። ይህንን በእጅጉ እናደንቃለን። እንዲሁም የአገሪቷን መሪ መላዋ አመራራቸውና የሰሜን ኮሪያ ህዝብም ከልብ እናመሰግናለንም ሲሉም ተደምጠዋል። ወደ ተመልካቾቻ ሀገራችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።